ሩኩ እስካሁን ያስሩሁ ነበር። አሁን መንግስት አንተ ማሰራቅቶት ይመስላል ነገር። እስኪ አገር ለአገር እየፈለገኝ አይደል እንዴ? ያለው ባንክ እኮ አግደውታል። አጣራ ከፈለግህ ሁሉም ባንኮች ታግዷል። ንግድ ባንክ አቀረ፣ አዋሽ አቀረ። ውሰት ነው እዚህ አካውንት ሰጥቻችሁ ቼክ ማለት ይችላል። አሁን እኔ እንደ ወንድም የምመክርህ ፍቅር ይዘህ ከእንደዚህ ነገር ውጣ ውጣ ማለት ምንድነው እንደሆነ መሰለህ? ብዙ ነገር ነው። ቤቴ ፈርሷል። ከስራ አባረውኛል ከክፍለ ከተማ ከንደገና ደግሞ ባንኬ ላይ ያለውን ገንዘብ ወስደውብኛል እ ከንደገና ደግሞ ሀምሳ ሚሊዮን ብር የሚያወጣ የእርሷ መሬት። ታዲያ በአግባቡ መጠየቅ ነው በቃ አንድ ነገር የማንም የማንንም ሰላም እያናጋ ነው ብዬ አንድ መንግስት የመናገር ጉዳችን መብት አለ ሊኖረን ይገባል። ካለዛ እንዴት ነው ተቃዋሚ ፓርቲዎች ሲመሩ ነት እንዴት ነው የሚኖረው? እንዴት ነው ሰላም ሊኖረ የመቃወም መብት ሊኖረን ይገባል። ምርጫ የሚባል ነገር የለም። ባሁን ሰዓት የትኛውም ፓርቲ ፖለቲካል ምርጫ መወዳደር አይቻልም። ምክንያት ስትናገር እኔም ንድ ስለምርጫ እኮ የተወራ አይደለም። ይችላል ብሄረተኝነት መኖር የለበትም። ያው ስለ ብሄረተኝነት የሚከባድ ጥላት ትችላለች። አሁን አንተ እንደዚህ ስላልክ ምን የሚፈጠር ይመስልሃል እ የሚራ ሌላ አንድነት ነው የሚፈልገው ሁሉ ብሄረሰቦች አንድ ሆነ፣ ይህን ጉዳይ ማስቆር አለብን መዋጋት አለ ምኑ ነው የብሄርተኝነት አገዛዝ መቆም አለበት። ከሁሉ በላይ ኦሮምኛ ተናጋሪውም አለ፣ የደቡብ ክልል ሰውም አለ። የትኛው ተቋም ላይ ነው ኦሮሞ ብቻ እየሰራ ያለው ንገረኝ እስኪ የትኛው ተቋም ላይ ሁሉም ህዝብ እኮ የሚመሰክረው ነው እኮ ግን ለከተማ አይችልም ጉራዴ ነው፣ እኛ ይችል ከባቶ ነው አማርኛ ይችላል። ስለዚህ በዚህ ነው እየቀየሩ። ማን ነው የሚችለው? አማራ ኢትዮጵያ ውስጥ የአማራና የደቡብ የሌላ ብሔር ብሔረሰብ የቢሮ ውስጥ የሚሰራ ሰው የለም እያልከኝ ነው አሁን ይሄ? ከእውነት ጋር እየተለለም ሳይሆን ጥቂት አለ። እነሱ ኦልሞስት ብሔራቸውን ቀይረዋል። በቃ በግድ ነው የሚሰሩት፣ ፈርተው ነው የሚፈርተው። የቀሩት በጣም ትንሽ ትንሽ ናቸው። አስገድደዋቸው ለእንጀራቸው ብለው እንዲያድሩ አድርገዋቸዋል። ጥቂቶቹ፣ በጣም ጥቂት ናቸው። ታብታብ ኮፒንግ አርጉ እባካችሁ፣ ቤቱን ታብታብ አርጉ እባካችሁ፣ እባካችሁ በፈ በአጠቃላይ ከፍተኛ የሆነ ጫና ማህበረሰቡ ላይ እያመጣ ነው። ይህ መንግስት በብሄርተኝነት ከፍተኛ ስራ እየሰራ ነው። እየሰራ ያለው ስራ በእውቀኝነት ላይ የበለጸገ መንግስት ወደዚህ የሚሰራው ኦሮሞ፣ አማራ ማንም ይግዛ ሙስሊም፣ ክርስቲያን፣ ጴንጤ ማንም ይግዛ አይመለከትም። ብሄርተኝነት አናታችን ላይ ወጥተዋል። የትኛው? በእርግጠኝነት ነው የምትነግረኝ? ቆይ የትኛው የትኛው? ንገረኝ እስቲ የትኛው? ሆም ሪዝም እንዳንተ ይህንን መንግስት ተናግሮ ምንም እርምጃ ያልተወሰደበት ሰው አለ? ንገረኝ። እና ለምን ተፈታ የተፈታህበት እኮ ቢያንስ? ምናምን የታሰብኩ ብዙ ጊዜ ከቲክቶክ የጠፋሁት ምክንያት ምንድን ነው ሁላችሁም ታውቃላችሁ አይደል አሁን ደግሞ በቃ መረረኝ እኔ እንደ ወንድምህ የምመክርህ ነገር ቢኖር ይሄ ነገር ይቅርብህ ወንድምህ ኢትዮጵያ ውስጥ ሆኖ መንግስትን መሳደብ ዋጋ ያስከፍላል ባለፈውም ተናግሬሃለሁ ይሄን ነገር መንግስትን መናገር

ተው ፍቅር ይዘም ተው ወንድ የሚያቀርበው ነገር የለም። እንደዛ አይነት አያምርም። በእውነት ብንናገር ይገባል። ሰላማችሁ፣ አመሰግናለሁ። የሚሰጡ ሰዎች ነገ አይጠይቁኝ። እኔ ለማንም ሰው ይያደለም፣ ህሊና ያዘዘኝ ነው። ሁለት ነጥብ ስምንት ሚሊዮን ብር ነው የመንግስት የወሰደብኝ ይሄ ጊፍት ተጠላቅሙ ያን ያክላል። በዛ ላይ የአምሳ ሚሊዮን ብር የእርሻ መሬት ነው የተወሰደብኝ። የአስር ሚሊዮን ብር መኖሪያ ቤት ነው የወሰደብኝ። ይሄ መንግስት አሜሪካንም አውስትራሊያን ቤድን ገንዘብ አላገኝ እንኳን በጊፍት ይኸው መረጃው አለ፣ ካርታ አለው መሬቱ የእርሻ መሬቱ አምስት ሺህ ካሬ ሜትር። ሰላሳ ቄሮ መጥቶ ነው የወረረው። አሸዋ ሜዳ ሁሉም ሰው ያውቀዋል። ፍቅር ሲዝም መሬት ቤት ነው ብለጠ ነፃነት ለሁላችንም ሊኖረን ይገባል እንጂ እንደዚህ ደስ የማይል ነገር ጥሩ አይደለም። ሁላችንም የመናገር ነፃነት፣ የማውራት መብት፣ የፈለግነው የመናገር ሊኖረን ይገባል እንጂ በዚህ ደረጃ አንድ መንግስት እንደዚህ ችግር ሊሆንብን አይደለም። ሰላም ሊሰጠን መብታችንን፣ ሌባውን ሊያስር፣ ዘረኛውን ሊያስር ነበር። ዘረኛውን ሊያስር የመጣ መሆን ነበረበት እንጂ ራሱ ዘረኛ ሊሆን አይገባው። ዘረኛ የሆነ ሊታሰር ሊገደል ይገባል። እንጂ ጭራሽ መጥቶ ዘረኛና ሌባ አንድ መንግስት ሊሆን አይገባም። አሁን ኢሬቻ ሲከበር ያ ሁሉ በጀት ከየት የመጣ ይመስላል? የሰውን ልብስ ሁሉ አልቀረ፣ ለእያንዳንዱ ለዛ ሁሉ ብሔር የሚሰጠው በየጎጡ ምንድን ነው? በመንግስት በጀት ያልተደረገ ነገር አለ የማንኛው የሰው እኩል

አብይ ነው የምትባቸው አምላካችን፣ አሁን አንተ ጋር እያየሁ ነው። ከሁለት ሺህ ሰው በላይ ነው ያለው እኔ ጋር ኦሎሞስ ወደ ሦስት ሺህ አራት ሺህ የደረሰ ነው። ይሄ ነገር ጥሩ አይደለም ለአንተ፣ ሰው በቃ ውጣ ከዚህ ከላይ ውጣና ብታወራ ይሻላል። ሌላ ጊዜ አስር ሺህም ሊደርስ ይችላል። ይሄ ሰው እንደዚህ አይነት ነገር ነው የሚፈልገው። እኛ ሰው

ማን ነው መብት የሚሰጥህ? የትኛው መብት ሲከበር ነው? በዘረኝነት የታጠር ሀገር ሆኑ ማን የሚሰጥህ? እንዴ በየቢሮ ሁን ወንድማዊ ምክር ልምከርህ። ውጣ ከዚህ ላይፍ፣ ፍቅሪዝም ውጣ ከዚህ ላይፍ። ተው አሁን እየሞቀህ ነው የሚሄደው። ወደ ሶስት ሺህ ሰው እየደረሰ ነው። አንተ ጋር እያየሁ ነው እኔ ጋም ወደ አራት ሺህ ሰው እየደረሰ ነው። ተው ፍቅሪዝም ውጣ ከዚህ ላይፍ። ሰዎች በእውነት አመሰግናቸዋለ። ቤቱን እያገዛት ያለ ፍቅሬ ግን ይቅርበው፣ ውጣ፣ ተው ከዚህ ነገር ላይ። ክብሩ ግን መንፈስ ቅዱስ በእናንተ ቤት። አንተ ኮሜንት ላይ ጀግና የምትባለውን ነገር ነው ተው